አግብተሻል አሉ አይዞህ ስል ከርሜ ልቤን ሳስታምመው አገባሽ መባልን ከሰማው ከሌላ ሰው ህይወት ፊቷን ዙራ ደመና ጥሎብኝ ላንቺ ሲዘንብልሽ ለኔ ቢያካፋልኝ። አግብተሻል አሉ መስርተሻል ጎጆ ሀዘኔ ሊያሳይሽ ሳጣ መቀናጆ። ግን ታዝቤሻለሁ ሰርግ ሳታደሚ ሲያጩሽ የሞትኩትን ለሰርግሽ ሳትደግሚ። አትደሚ አሉሽ ዘመድ ወዳጆችሽ ነው አስተዋይ ሆነሽ የሞተ ሰው መግደል ጀግና ያስብልን ብለሽ ለኔ አስበሽ። አዎ ጀግና እኮ አያስብልን የሞተን ሰው መግደል፣ ግፍ ይሆንብሻል ከበደል ላይ በደል አው ገድለሽኛል፣ ሞቻለሁ በቁሜ አገባሽ ያል ይለት ጨልሞ አላለም ግን አጣውሽ ብዬ ደሞ አላማረርም የሰማዩ ጌታ ላይ ጠግን አይሰብርም አልቅሻለሁ እኮ ፎቶሽን እያየሁ ወደ ባባ ግን ደግሞ ልንገርሽ መሬት ፈሱ አይቀርም የወንድ ልጅ እንባ ያንን እንባ አምላክ አይቶ ካሳስቦ የኔን ሰጠ ኦሮሞ ነው አማራ ተንፈሽ ተንፈሽ

እንዴት አንቺ እንደዘመድ አልጠራሽኝም? ነው ምል ያልኩሽ አንቺን እኔ ስለባልሽ አላቀው። ኧረ እናቴ እኔ አያልጠራም ነው እንደ ዘመድ ጠርቻችሁ በኋላ ብታፋቱኝስ ምን ብዬ ነው ማፋታችሁ ምኑ ይታወቃል። እውነት ነው እኛ ወንድማችን እንኳን ሌላ ሚስት እንዳንፈልግለት ያሲኖ፣ በበረሃ ላይ አንድ ነገር ቢሆንስ እራሱ ታንጅራስ አንወርድ ምመንኝ እድሜውን አታለሽ አታለሽ ነነሳት የለም ብሎ ተጫውቶብኝ ነበር። አሁን አንገበገበው እንጂ እመኒ ከአንቺ ራስ አንወርድም። ያ ሴኖ ብቻ አንድ ነገር ይሁን ወንድሜ፣ ወንድሜ እዛ በረሃ ላይ ሩጫ በሩጫ እግሩ ቅጥን ብሎ ምንም ነገር ሳያልፍለት አንቺ ወፍረሽ ወፍረሽ አምሮብሽ ሚስትሽን አግብተሽ አሸብርቀሽ ባልሽን አግብተሽ አሸብርቀሽ፣ ሱስ እስከ ዛሬ አልተቀየረም። እውነትም እንኳንም ያልጠራሽን ጠርተሽን፣ ቢሆን እኛ ነበር የምናውቀው። እንኳንም ያልጠራሽን። እኔም አውቄ ነው ያልጠራሁኝ። እንኳንም ያልጠራሽን፣ እንኳንም ያልጠራሽን እስኪ ለያሲኖ፣ አሁን ይኸውልሽ ዱባይ አምጥተን ነው። እንደ አንቺስ ተደብቆ ነው። በቡርጅ ከሊፋ ስር በአረንጓዴ ቢጫ ቀለም አስውበን በአዳዲስ ዘመን አመጣሽ መኪና ካልዳር ነው እኔ ሲሄድ አትበኝ፣ እመንኝ እንኳን ጉርፉ ከባድ የለም። ዋሽተንግንት እንግዲህ ሲወስድ ብድረው እኔ ከባሌ ውጭ ወንድ አይታየኝም። አረበለ ድሮም ያሲን እኮ ብለሽ ነበር ረሳሽው እንጂ። ረሳሽ እንዴ? እኔ ከሲን ውጭ መጥናኛዬ ይብለሽ ነበር እኮ። በጊዜው ነበር በጊዜው አንቺን ፍለጋ ተራራ አቋርጦ እየሮጠ አያሲኔ ድሮ እንኳን ደስ ያለሽ። ምንም ቢሆን እህታችን ነሽ። የአንቺ ደስታ የእኛ ደስታ ነው። እንኳን ደስ ያለሽ። የተባረከ ትዳር አላህ ያድርግልሽ። የተቀደሰ ትዳር፣ ጥሩ ጥሩ ልጆች ምትወልጂ፣ ለሀገር ጠቃሚ ልልሃል። ወገን ሰውል መቶ ደረጃ የተቀየረ ሰው አንችላኛ ስለዚህ አላህ ያሳካልሽ። አላህ ደግሞ እርዝቅሽን ከዚህ በላይ ከፍ ያድርገው። አላህ ደግሞ ጥሩ ባል ያድርገው። የተናገረ ሁሉ ተሰሚ፣ የሰራ ሁሉ የሚያፈራ፣ የተኮሰ ሁሉ ሚይዝ፣ ተኮሰ ሁሉ የሚመታ ማለት ነው ማለት ያው ማለት የተኮሰ ሁሉ እንዲመታ ማለት የተኮሰ ሁሉ ጥይት እንቁላል እንዲሰብር ማለት ነው። ሌላ ነገር የለው። ምንድን ምርቃት እኮ ነው። ማለት መሆነሽ ነው። ልጅ አትፈልጊም? ልጅ ውለዱ እንደ ማለት እኮ ነው። እና ጥይት መስሎች ነው እንዴ? ዓለም ሰልጥና ኢትዮጵያ ብቻ እኮ ነው ነገሩ። የሰለጠኑ ዓለሞችን በጥይት እየተማቱ ስለሆነ ችግር የለ። እኛ ያልነው ሌላ ነው ሌላ ነው ሌላ ነው ታች። ሰላም አለይኩም፣ ያ ጀማ እንዴት ናቸው? ሌላ ላይ አትግቢ ዝም። በያ ዱዓ እያደረግንላት ነው ልጅቱ እየመረጠ። ስለዚህ እንግዲህ አባትና እናትሽን የሚወድ እኛንም የሚወድ ቤተሰቡን በሙሉ የሚወድ ለአባት ለእናትሽ ባሪያ ሆኖ የሚያገለግል አለ አድርገው። አሚን በይ አሚን። አለቀጥም ባሪያ ይሁን። ሮበሎሮበሎ ባሪያ ነው ማንቺ ግራል ታክዝ እንጂ ለምን ባሪያ ይሆናል? ለአባትና ለእናትሽ ነው አለው። ኧረ አሜን በይ እንኳን

አይ አይደል ያሲን የሆነ ቢታሰብበት፣ ያሲን ጉዳይ ቅሩ ነው። እኔ ውል እኔ ውል ድሮ ነው ያሲን እንደማይሆናት ተናግር ያለው። ያሲን አይሆናትም፣ አትሆነው ምክንያቱም አትሆነውም፣ ነው ማይሆናት በቃ፣ እሷ ቀጭን እሱ እሱ ቀጭን ስለዚህ ዘር ያበላሻለሁ የሚወለደው ልጅ አስበዋል፣ አያስፈልግም። ስለዚህ ለያሲኖ እኔ ድሮ ዱባይ አምጥቼ ነው ምድረው። እመነኝ፣ እመነኝ ነው ምድ ያሲኖን እሰርጉ እንዳትመጪ አንቺ ተፈለግሽ እንጠራሻለን። ያሲኖን በቃ ያሲኖ ሀዘኑ ሀዘኑ ሀዘኔ ነው፣ ክፋቱ ክፋቴ ነው። አውቃለው ልቡ ምን ያክል እንደተሰበረ ሙዚቃዎቹ ሁሉ ያን ጊዜ ዞር ብዬ ሲለበር፣ ስለዚህ አቡፋን ነው። ስለዚህ አቡፋን ነው። ወደ ራሴ ልምጣ። እኔ በአንድ ከስር ያለሁኝ ያሴን፣ አይ ታታረጋግጥ ማን ደግሳል አንት። እኔ ስርም ሚዜ ነኝ። ያሴን ነው የምታገቢው አልኳት። አሁን አለችኝ፣ ያሴን እዛ በረሃ ላይ እየሮጠ እያይኸው ከሳውዲ በረሃ ወጥቶ ኢትዮጵያ ገብቶ ከዱባይ መጥቶ ዱባይ ልውሰደው ነው አለችኝ። ዱባይ ላመጣው ነው ስላለች ግን ይህ ሁሉ የያሲን ጥላት ሸመሐመድ እንደሆነ ማወቅ አለባቸው። ያሲን ጥላ ሸሙሐመድ ነው። ሸሙሐመድ ነው ጥላቱ። ሰላም ነው። እንዴት ናቸው? ሁሉ ሰላም።